በከተማችን የተስፋፉ ከመጡ ኢንዱስትሪዎች መካከል የውበት ኢንዱስትሪው ይጠቀሳል። እንግዲህ በዛሬው ፕሮግራማችን ውበትና በተለይ ደግሞ የቆዳ እንክብካቤን አተኩረን ፕሮግራሙ ወደ እናንተ የዘኔ መጣ ይሆናል። አብራችን ሆኑ። እንጃ የዛሬ ስተገናኘን ደስ ብሎኛል። እንግዲህ ያው ለቃና አዲስ አይደለሽም፣ ግን ለሚያዩን ተመልካቾች እስኪ ስለራስሽ ትንሽ ንገሪኝ። እሺ፣ ቴንኪ ዩ ሶ ማች እኔም ስለጋበዛችሁኝ በጣም አመሰግናለሁኝ። ምልጃይ ስሜ ይባላለሁኝ። የጸጉር ና የቆዳ ባለሙያ ነኝ። ለ15 ዓመታት የጸጉር ስራ ላይ ና የቆዳ ስራ ላይ ሰርቻለሁኝ። ሀንሲም የሚባል ደግሞ ካምፓኒ አለን። እሱም ከአምስት ዓመት በፊት የተመሰረተ የቆዳ መጠበቂያ ምርቶች አምራች ነን። እንዲሁም ፎርሚሌተር ነኝ። እንግዲህ ወደዚህ ሙያ ከመግባትሽ በፊት ምን አይነት ስልጠና ወስደሽ ነበረ? የት ነው የወሰድሽው? ምን ተምርሽ ነው ወደ ውበቱ ኢንዱስትሪ ተቀላቀልሽው? የውበት ኢንዱስትሪ ውስጥ የገባሁትኝ 1516 ዓመት በፊት ነው። ዋሽንግተን ዲሲ ነው የተማርኩትኝ፣ የአቬዳ ኮስማቶሎጂ ስኩል 2011 ላይ ነው ግራጁዌት ያደረግኩትኝ። በቤተሰብም አክ ካም ከጸጉር ሰሪ ፋሚሊ ነው የመጣሁትኝ። እናት የድሮ ጸጉር ቤት ነበራት። እዚህ ያደግኩትኝ ጸጉር ቤት ውስጥ ስለሆነ ፍላጎቴ ከድሮም ከድሮም ነው ከልጅነት ጀምሮ ነው። ወደ ስቴት ሙቭ ሳደርግ 2009 ላይ እንዲሁ የህቴ አስስተንት ነበርኩኝ። እሷን ጸጉር ሰሪ ነች። ቤተሰብ ቢዝነስ ነው። የቤተሰብ ቢዝነስ ነው። ወደ ሲሲ አቬዳ ኮስሞቶሎጂ ስኩል ገባሁኝ። ትሬኒንጋችን ስለ ጸጉርና ስለ ቆዳ ላይሰንስ የሚያደርግ የአንድ አመት ኮርስ ነበረ። ሶስቱን ፎል ታይም ተምረን ግራጁዌት አደረግኩኝ። ሁለት ስቴት ውስጥ ላይሰንስድ ነኝ። ውጭ ሀገር እና የተለያዩ ደግሞ አድቫንስ የሆኑ ኮርሶችን ፎርሙሌተር ኮርሶችን ደግሞ በዚህ 15 ዓመት ውስጥ በመውሰድ ያንን የስራ ብቃታችንን ይዘን መተናል። ደስ ይላል። ስለዚህ እንደናትሽ አንቺም ጸጉር ቤቶች አሉሽ? አሁን እግዚአብሔር ይመስገን ሁለት ጸጉር ቤት አለን። አዲስ አበባ ውስጥ አንደኛው ሃይሌ ግራንድ አዲስ ላምበረት ሆቴል ውስጥ የሴቶችን ጸጉር ቤት እኛ ነን። ምን ይወሰድ ነው አሁን ደግሞ ሁለተኛውና አዲስ ሎኬሽናችን ይሄ ነው፣ ቦሌ ብራስ እንገኛለን። ደስ ይላል። እንግዲህ ከጸጉር እንክብካቤ ውጭ ደግሞ በቆዳ እንክብካቤ ላይ ለየት ያለ ትኩረት ይዛችሁ፣ ምርቶችን ይዛችሁ መጣችኋል። እሱስ እንዴት ነው የተጀመረው? ለምን አሰባችሁት? ከዛ በኋላ ፕሮሰሱ እንዴት ነው የሚለውን ትንሽ ነገር እንዳልኩሽ ነ 15 ዓመት በጣም ከተለያዩ ካምፓኒዎች ጋር ነበር የምንሰራው እንደና አቬዳ አቬዳ ቦታኒካል የሆነ ናቹራል የሆነ ኢንግሪዲየንቱን የሚጠቀም የጸጉርም የቆዳ ምርቶችንም የሚሰራ ነው። በዛ ስራ ልምዴ ላይ ወይም በስራ ላይ ያለሁኝ ግን በጣም ብዙ ካምፓኒዎች ለጥቁር ቆዳ ታርጌት አድርገው የሚሰሩ ንጹህ ወይም ክሊን ኢንግሪዲየንት ያላቸው ፕሮዳክቶች አልነበረ ኢቨንዶ በጣም ጥቁር ሰዎች ወይም ደብላክ ኮሚኒቲ ነን ስፔንድ የምናደርገው የቢዩቲ ፕሮዳክት ላይ የቆዳ መጠበቂያ ላይ የፋሽን ላይ ግን ብዙ ካምፓኒዎች ያንን ነገር እኛን አካትቱ። ከዛሬ አምስት ስድስት ዓመት በፊት እንዲሁ ንጹህ ኢንግሪዲየንቶችን ስፈልግ እርጉዝ ነበርኩኝ፣ ሁለተኛ ልጄን። ሶ ክሊን የሆኑ ኢንግሪዲየንቶችን ስፈልግ ለእኛ ቆዳ የሚስማሙ አንደኛ ነገር ወይ ማርኬት ላይ የሉም፣ ማርኬት ላይ ካሉም ደግሞ በጣም ኦቨርፕራይስ ናቸው ናቸው። እኔ ደግሞ ያው ብዙ ከክሊን ካምፓኒዎች ጋር ብዙ ሰራ አለሁኝ፣ ብዙ ትሬኒንግ ወስጃ አለሁኝ፣ የፎርሚሌተር ክላሴን ወሰድኩኝ እና የራሴን ፕሮደክቶች ላንች ማድረግ ጀመርን። ስንጀምር አራት ፕሮዳክት ነበረን። እሺ ያው የተነሳው በዛ ምክንያት ነው። ንጹህ የሆነ ክሊን የሆነ ለጥቁር ቆዳ ለእኛ ቆዳ የሚስማማ ኢንግሪዲየንቶችን ያካተተ ምርት ማድረግ ነበረ። በአራት ፕሮደክት ጀመርን 2019 ላይ ማለት ነው። አሁን ኢንተርናሽናል ካምፓኒ ነው። ወደ ከ17 እስከ 20 የሚሆን ፕሮደክቶች አሉን። ስቲል የምንጠቀመው ክሊን የሆኑ የሆኑ ኢንግሪዲየንቶች ነው የምንጠቀማቸው። ንጥረ ነገሮች ስቴ ሰርቲፋይድ የሆኑ ንጹህ ዘይቶችን ነው። ኤፍዲኤ አፕሩቭ የተደረጉ አክቲቭ ኢንግሪዲየንቶችን ነው። እና ማክሲመም ካፓሲቲ ነው የምንጠቀመው። ኤፍዲኤ 10 ፐርሰንት ከፈቀደ ያንን ንጥረ ነገር በ10 ፐርሰንት ነው፣ ምክንያቱም ለቆዳው ኢፌክቲቭ እንዲሆን ብለን ማለት ነው። ሶ ፍሬግረንስ የላቸውም፣ አልኮሆል የለውም። ሰስቴይንብሊ ፓኬጅድ ናቸው፣ በጠርሙስ ነው ፓክ የሚደረጉት እና እንደዛ ነው። እንግዲህ ያው ከዚህ ጋር ተያይዞ በጣም ብዙ የቆዳ እንክብካቤ ፕሮዳክቶች አሉ በገበያው ላይ እና በጣም የብዙ ሰዎች ስጋት እንደሚሉት አሁን አንቺ ስክሊን ኢንግሪዲየንቱ በደንብ እንደዚህ ያለ ነው ብለሽናል፣ እና ሁሉም እንደዛ ብሎ ነው የሚያወጡት። ስለዚህ እናንተ ኳሊቲን የምታረጋግጡበት መስፈርት እንዴት ነው? ማን ነው የሚያዩ ይሄንን ነገር? በዛ ላይ በዚህ ኤሪያ ላይ ቀማሚዎች በብዛት አሉ ባለሙያዎች እጥረት አለ ሲባልም ስለምንሰማ ና ይህንን ስጋት እንዴት ማድረስ? እኛ የሚያስፈልገው ፔፐርወርክ እንዳለ አለን። የምንጠቀማቸው እንዳልኩ በጣም ሚኒመል ኢንግሪዲየንቶች ናቸው። አንድ ፕሮዳክት ከሶስት እስከ አምስት ኢንግሪዲየንት ፒር ፎርም ኦፍ ኦይልዝ ነው የምንጠቀመው። ኤፍዲኤ ሰርቲፋይድ የሆኑ ኢንግሪዲየንቶችን፣ ዩስዴ ሰርቲፋይድ የሆኑ ፔፐሮችን እንዳለ ክሪደንሻሉ አለን፣ ማንም ሰው ለማየት ለሚፈልገው ማለት ነው። ቅመማውም እንደዚሁ በኤዱኬሽን ቤዝድ ነው እና በጣም አድቫንስ የሆነ ቴክኖሎጂ ነው የምንጠቀመው ከዛ ደግሞ የምንጠቀማቸው ኢንግሪዲየንቶች ሰው አንብቦ መረዳት የሚችላቸው ናቸው። ከአምስት ኢንግሪዲየንት ከስድስት ኢንግሪዲየንት በላይ አይደለም ያለው። የምንጠቀማቸው ነገሮች ሞስቶ ደግሞ ፒውር ኦይሎች ናቸው እና አንድ ወይ ሁለት አክቲቭ ኢንግሪዲየንት ነው ያለው። እነሱም ኤፍዲኤ ሰርቲፋይ በሚያደርግበት ፐርሰንቴጅ ነው፣ ፐርሰንቴጁ ተገልጧል። ያንን ደግሞ ክሬደንሻል መጠየቅ ለሚፈልግ ሰው መልሶ አለ ነው። ከዚህ ጋር ተያይዞ ግሪን ዋሽንግ የሚል ኮንሰፕት አይቼ የነበረ ና ግሪን ዋሽንግ ምንድን ነው? አሁን ሁሉም ፕሮዳክት ላይ ኢትስ ናቹራል ኢትስ ኦርጋኒክ፣ ናቹራል ኦርጋኒክ፣ ሁሉም ይላል በጣም በብዛት እና ሰዎች ያላቸው ስጋት ምንድን ነው? ሰዎች ግሪን ና ኦርጋኒክ የሚለውን ለማርኬቲንግ ፐርፐዝ ነው የሚጠቀሙበት። ቢካዝ ኦርጋኒክ ነው፣ ግሪን ነው ሲባል ሰዎች ይሄ ኬሚካል የለው የሚለውን ነገር እንትን ስለሚሉ የሚል ነገር አለ እና እንደ ማርኬቲንግ ስትራቴጂ ነው የሚጠቀሙበት የሚባል ነገር አለ። ከዚህ እናንተም ኦርጋኒክ ነው ብላችሁ ነው ና የምታስተዋውቁት ከዚህ አንፃር የእናንተን ከሌሎች በምን መለየት ይቻላል ታዲያ? አንደኛ ነገር ፔፐር ወርኩ ነው ያልኩሽኝ። አሁን የምንጠቀመው ኢንግሪዲየንቶች እንዳለ ዘጠና ፐርሰንቱ ዩ ኤስ ዴ ሰርቲፋይድ ኦርጋኒክ ዘይቶች ናቸው። ሁሉም ነገር ናችራል የተባለ ነገር እንዳለ ቶክሲክ ሊሆን አይችልም ማለት አይደለም። ለምሳሌ አሁን ኢሰንሻል ኦይሎች ናችራል ናቸው፣ ከአትክልት የሚጨመቁ ነገሮች ናቸው። ለቆዳ ግን በጣም ሰንሰታይዝ ያደርጋሉ። ስለዚህ ያንን ነገር እኛ በፍጹም ምንም አይነት ኢሰንሻል ኦይልም ሆነ ምንም አይነት ፍሬግራንስ ፕሮደክት ውስጥ አይገባም። ኬሚካል ፍሪ የሚባል ነገር የለም። ውሃም ኬሚካል ነው። አይደለም ኬሚካል ፍሪ አይደለም፣ ግን ምን አይነት ኬሚካል፣ ጉድ ኬሚካል ወይስ ባድ ኬሚካል ነው? ምን የኢንግሪዲየንቱ መጠን ነው ኦርጋኒክ የሚያስብለው? አዎ የኢንግሪዲየንቱ መጠንና የኢንግሪዲየንቱ አመጣጥ ለምሳሌ አሁን ፈርቲላይዘር ሳይደረግ ያደገ የዘይት ነው ለምሳሌ የምንጠቀመው የኦሊቭ ዘይት ከሆነ ያለ ፈርትላይዘር ወይንም ያለ ምንድነው ተጨማሪ ኬሚካል መሬቱ ራሱ ቴስት ተደርጎ ነው ዩኤስዲ ሰርቲፋይድ ኦርጋኒክ ተብሎ ያንን ፔፐር የሚያገኝ ነው ያ ማለት ምንም አይነት ኬሚካል ያለው ማዳበሪያ ፔስቲሳይድ፣ ይሄ የእንስሳ ምንድን ነው የትላትሎች መግደያ ምናምን አይጠቀምም። ሶ ያ ናቹራሊ መሬቱ በሚሰጠው ኢንግሪዲየንት እና አፈሩ ለም በሆነበት አድጎ ስፕሬይ ሳይደረግ ኬሚካል ሳይረጭበት ሀርቨስት ተደርጎ ናራል ፎርሙን ሳይቀይር በሂት ምናምን አይደለም። ራሱ ዘይቱ የሚወጣው ወይንም ዘይቱን የማውጫት ዘይቤ አላቸው። ያን ያንን ሁሉ ነገር አልፎ ነው ዩ ኤስ ዲ ኤ ሰርትፋይድ ኦርጋኒክ የሚባለው። ትልቅ ኃላፊነት ያለበት ስራ ነው። ይሄ ደግሞ ያስቀጣል። ዩ ኤስ ዲ ኤ ሰርትፋይድ ኦርጋኒክ ዘይት ነው ብለን እኛ ብንሸጥና ፔፐር ወርኩ ከሌለን ትልቅ ለሱት ነው። እንደዚህ አይነት ነገሮችን በጣም ተጠንቅቀን ነው የምንሰራው። ፍሬግረንስ ደግሞ የሚባል ነገር አለ። በፍሬግረንስ መሀል ማዕት ኬሚካሎች ያልፋሉ። ያንን ለዛ ነው እኛ ፍሬግረንስ ምንም አይነት ፍሬግረንስ አንጠቀምም። ሁለት ፕሮደክቶቻችን ሽታላቸው እሱ ከኤስተንሻል ኦይል ነው። እሱም ለፊት አይደለም ለጸጉር ስቲሙሌት ማድረጊያና ለሰውነት ቆዳ የሚቀባ ኤስተንሻል ኦይሎች ነው የምንጠቀም እንጂ ኬሚካል ፍሪ የሚባል ነገር የለም። ግን የፎርሙላውን በደንብ አጣርቶ ማየት ያስፈልጋል። ፍሬግረንስ ካሉ በፍሬግረንስ መካከል ውስጥ በጣም ብዙ ሺ ኬሚካሎች አሉ ተደብቀው የሚገቡት። ስለዚህ በተቻለ አቅም ፍሬግረንስ ፍሪ የሆኑ ሳሙናዎችን፣ ቅባቶችን፣ ሞይስቸራይዘሮችን መጠቀም ለጤናም በጣም እንትን አስፈላጊ ነገር ነው። እንግዲህ ከዚህ ጋር ተያይዞ ያው የቆዳ ነገር ትልቅ የብዙ ሰዎች ትኩረት ነው ብዬ አስባለሁ እና። ቴስት እናደርጋለን ብለሽኛል። ለምሳሌ ለእኛ ቆዳ ተስማሚ መሆኑን ቴስት ስታደርጉ እንዴት ነው የምታደርጉት? ቴስትድ ነው ይሄ ነገር ሲባል ምንድን ነው ክራይቴሪያው፣ መመዘኛው? ሰው ላይ ቴስት ተደርጎ ነው ወይስ እንዴት ነው የሚለው። ሰው ላይ ቴስት፣ አኒማል ላይም ሰው ላይም ቴስት አናደርግም። እኛ የምናደርገው ሪሰርች ነው። ሪሰርች ቤዝድ ናቸው እንዳልኩኝ። ዘጠና ፐርሰንቶቹ ፒውር ኦይሎች ናቸው። ሰው ምንም ሃርምፉል ነገሮች አይደሉም። ፍሬግረንስ አይገባባቸውም። ኤሰንሻል ኦይሎች አይደሉም የምንጠቀማቸው ለቆዳ ጠቃሚ የሆኑ ሪሰርች ቤዝድ የሆኑ ዘይቶችን ነው። አክቲቭ ኢንግሪዲየንቶቻችንም እንደዛው አንቲ ኤጂንግ ብራይትኒንግ የሆኑ ነገሮችን ነው የምንጠቀመው። ለምሳሌ አንደኛው ሞይስቸራይዘራችን የኛ ቆዳ የሚያጠቃው ሃይፐር ፒግመንቴሽን ስለሆነ ያንን ነገር በናቹራል ዌይ ወይንም በተፈጥሮዊ ሁኔታ እንዴት ነው ላይትን የምናደርገው ብለን ሪሰርች እናደርጋለን። ያ ሪሰርች የምንሰጠን ሊክርሽ ሩት ኤክስትራክት የሚባል ንጥረ ነገር የስኪን ብሊችንግ ኤጀንት ነው፣ ግን የሚወጣው ያ ነገር ከሊክሩሽ ከሚባል አትክልት ጭማቂ ሪሰርች ሲደረግ ያ ስኪን ብሊች የሚያደርግ ፕሮደክት ጋር እኩል የሆነ ቆዳን የማንጣት እና የቆዳውን ከለር የማስተካከል ተፈጥሯዊ እንትና ችሎታ አለው፣ ግን ሴንስቲቭ የሚያደርግ አይደለም። የፊታችንን ገጽታ የሚቀይር ሳይሆን በፀሐይ ወይም በማዲያት የጠቆረን ከለር ወደ ቦታው የሚመልስና የሚያሻሽን ነው። እንደነዚህ አይነት ኢንግሪዲየንቶችን ሪሰርች ቤዝድ የሆኑትን ዳታ ወስደን እነሱም ኢንግሪዲየንት ነው የምንጠቀም ከዛ ደግሞ ያው አምስት ዓመት ሙሉ አሁን ሁልብን እነዚህን ፕሮዳክቶች እያመረትን ነው፣ እና በጣም ሪቪው ሰዊ የሚጠቀምበት ቆዳው ላይ ያለው ለውጥ ራሱ በጣም በጣም ብዙ ነው። ኦኬ እና የአምስት ዓመት ዳታ አለን የከስተመር ዳታ። ስለዚህ በጣም እርግጠኛ ሆነሽ በሙሉ ልብ የእኛ ፕሮዳክቶች ለእኛ አገር ቆዳ የሚጠቅሙ ናቸው ማለት ትችላለች ማለት ነው። ያ እንግዲህ ከዚህ ጋር ተያይዞ አሁን እንግዲህ ዘመኑ የመረጃ ነው እንደምታውቂው፣ ማህበራዊ ሚዲያው በሽበሽ ኢንፎርሜሽን ይሰጣል። ሰው እንግዲህ ያንንም ያንንም እያየ በተለይ ፊታችን ላይ ብዙ ነገር እንሞክራለን። ከዛ አንጻር አንቺ ካየሹ፣ በዚህ በአምስት ዓመት ልምድሽ ካየሹ ሰዎች ፊት ላይ ምን ነገር ኖቲስ አደረግሽ? ሰዎች የተሳሳተ መረጃ ወስደው ሲጎዱ ተመልክተሻሉ? ምን ማድረግ ሳለብን? ለሚያውም በተለይ በብዛ ሴቶች ይመለከቱናል ብዬ አስባለሁ። ለእነሱ እንደው ምን ማለት ትፈልጊያለሽ? ኢንፎርሜሽንን ሪቴ የማድረግን በሚመለከት። አዎ እኔ ረክም እንድማድረገው ሲክ የፕሮፌሽናል ፕሮፌሽናል ሁልጊዜም፣ አንደኛ ያው ማጣራት አለብን። ያ የምንሄድበት ፕሮፌሽናል ምን አይነት የስራ ልምድ አለው፣ ሬፒቴሽኑ ምንድን ነው የሚለውን ነገር ማጣራት ያስፈልጋል። ሶሻል ሚዲያ ላይክ ብዙ መረጃ እንደምናገኝበት ሁሉ ሁሉም ሰው ትክክለኛ ኢንፎርሜሽን እና መረጃ ይሰጣል ማለት አይደለም። እና እኔ በዚህ ስራዬ ላይ በጣም ብዙ ሶሻል ሚዲያ ላይ ፕሮደክቶች ሬኮመንድ ተደርጎ በኢንፍሉዌንሰርስ ፕሮዳክት ሬኮመንድ ተደርጎ ቆዳቸው በጣም የተጎዱ ሰዎችን እናክማለን። ሕክምና ፈሲሊቲ አይደለም ግን ያው ያንን አድቫይዝ ለማድረግ እኛ ጋር ይመጣሉ። ቢካዝ የስኪን ኬር እና የሄር ኬር ኮንስልቴሽን እንሰጣለን። እንዲሁም ቆዳን ላይ ትሪት እናደርጋለን። በደርማቶሎጂ ሌቭል ግን አይደለም። እኛ ኤስቴቲሽን ነን። ሶ ለሰው እኔ ረከመንድ ማድረገው ፕሮፌሽናል ሬፒቲሽን ያለበት ቦታ ሄዳችሁ፣ ደርማቶሎጂስትም ሆነ ዶክተርም ሆነ ሁሉም በቂ የሆነ እውቀትና በቂ የሆነ የስራ ልምድ ከሌለው ማንም ሰው መጥፎና የተሳሳተ መረጃ ሊሰጠን ይችላል። ሶ ቲክቶክ ላይ ያየነው ነገር እንዳለ ይሰራል ማለት አይደለም። አስር ጊዜ አስር አይነት ፕሮደክቶችን መሞከር ቆዳ ላይ ልክ አደለም። ቤሲክ የሚያስፈልገው ሰው ክለንዘር፣ ትሪት የሚያደርግበት ወይ ቫይታሚን ሲ ወይ ብራይትኒንግ ሲረም። ቆዳቹ ደግሞ ኖርማል ከሆነ ክለንዘር፣ ሞይስቸራይዘር፣ ሰንስክሪን በቃ ስምፕል አይደለ። ከዛ ድም ቆዳችን እያረጀ ከሆነ ደግሞ ሬቲኖል ወይ ቫይታሚን ሲ ሊያስፈልገን ይችላል። ፒግመንቴሽን ካለ ደግሞ ብራይትን የሚያደርጉ ለእኛ ቆዳ ተብሎ የተሰሩ ኢንግሪዲየንቶችን እንደ አልፋ አርቢትን፣ እንደ ናይ ሰነማይድ፣ እንደ ቫይታሚን ሲ የመሳሰሉ ነገሮችን መጠቀም ያስፈልጋል። በጣም ብዙ ምስቴክ ያለሁ። አሁን ትልቁ እና ለእኛ በጣም ትልቅ ችግር የሚሰጠን ግላይኮሊክ አሲድ፣ ግላይኮሊክ አሲድ ለእኛ ቆዳ በጣም መጥፎ ነው። እስፔሻሊ ለፊት እስፔሻሊ ሰንሲቲቭ ለሆነ ቆዳ ላለው ሰው እስፔሻሊ ፒግሜንቴሽን ላለው ሰው ያለውን ነገር በጣም ነው እያባባ ሰው የሚሄደው። እስፔሻሊ ቤታችሁ የምትጠቀሙት ነገር ከሆነ አትሊስት ሜይ ቢ የኢስቴቲሽን ኦፊስ ዴይ ኖ ዋት ቱ ዱ ኢቨን ዶ ሬኮመንድ አላደርግም። ግላይኮሊክ አሲድ በጣም አሲዱ ከባድ ነው ለእኛ ቆዳ የምናየውን መረጃ እንዳለ ተመልሰን ትንሽ ሪድ ባውት እኛ ቲክቶክ ላይ ያየነውን ኢንስትግራም ላይ ያየነውን እኔም ረከመንድ አደርጋለሁ ግን የኔ ፋሎወርስ ባክደፕ የሆነ ነገር ነው የሚሰጣቸው። ይሄን ነገር ብትጠቀሙ ይሄን ነገር ታገኙበታላችሁ። እኛ ሞክረን ነው የሞከርነውን ነገር የሰራልን ነገር ነው እንጂ ለህብረተሰቡ ሼር የምናደርገው ትሬንድ የሆነ ነገር ብቻ አይደለም። እንደ ኢንፍሉዌንሰር ያው እኛም ኢንፍሉዌንስ ስለምናደርግ ማለት ነው እና ፕሊዝ የምታገኙትን ኢንፎርሜሽን እራሳችሁ ሄዳችሁ መረጃ ብዙ አለ። ቻት ጂፒቲ አለ። ሪድ ባውረት ስለ ጥቁር ቆዳ ላይ ስፔሻላይዝ የሚያደርጉ ደግሞ ጎበዝ ዶክተሮች፣ ጎበዝ ዶርማቶሎጂስቶች አሉ። የነሱን ፔጅ ዩቱብ ላይም ፔጃቸው ላይ መሄደን መረጃ መውሰድ ያስፈልጋል። እውቀት እዘ ቬይለብል ግን እንዴት እንደምንጠቀመው ደግሞ ማወቃል። በጣም ደስ ይላል። እንግዲህ ከዚህ ጋር ተያይዘው ደግሞ አዲስ ነገር ይዛችሁ መጥታችኋል። የቆዳ እንክብካቤን አንድ ደረጃ ከፍ እያደረጋችሁ ነው። ማይክሮኒድል ነው የሚባለው። እስኪ ስለሱ ንገሪኝ፣ እንዴት ወደዛ መሄድ ፈለጋችሁ? እሱስ ምን ማለት ነው? እንዳልኩሽ እኛ ናቹራል የሆኑ ነገሮችን ተጠቅመን የቆዳውን ገጽታ ማሻሻል ነው። እርጅና እናምደበውን ነው አይቀርልንም አለ፣ ግን ግሬስፉሊ ቆዳችን እንዲያረጅ ወይም ያለ እድሜው እንዳናረጅ ነው አይደለ? አለማችን ፕሮደክቶች አሉ፣ ከፕሮደክቶች ጋር ሰርቪሶችም ደግሞ አሉ የቆዳን ጤንነት የሚያሻሽሉ። ለምሳሌ ወርሃዊ የሆነ ፌሻል ማድረግ። ፌሻሎቻችን በጣም ጀንትል ናቸው። ቆዳውን ቀስ ብለን ተንከባክበን በፕሮደክት ግራጁዌሊ ነው እንጂ በአንድ ጊዜ የሚመጣ ለውጥ የለም። አንዳንድ ጊዜ ቆዳውን ባንዴ ላጥ አድርገኑ የባሰ ነው የምንጎዳው። ሰው ያንን ያንን ነገር ሪሰርች ስናደርግ ማይክሮኒድሊንግ አንደኛው ሰርቪስ ነው እኛ በጣም ፓሽነት የሆንበት ይህ ምንድን ነው? ፕሮሲጀሩ በጣም ቀላል ነው። ለጥቁር ቆዳ ወይም ለእኛው ቆዳ ተስማሚ ነው ከሳይድ ኤፌክት አኳያ ለምሳሌ አሁን ከነ ቦቶክስ ከነ ሌዘር ትሪትመንት አኳያ ሳይድ ኤፌክቱ ለጥቁር ቆዳ በጣም የቀነሰ ነው። ሳይድ ኢፌክት አይኖረውም ማለት አይደለም። ምክንያቱም ኒድል ነው የምናረገው። ፕሮሲጀሩ እንዴት ነው? ፊታችን እና የሚደረግ እና ሲረሞችን ተጠቅመን በትንንሽዬ መርፌዎች ቆዳውን መብሳት ነው መብሳት ነው መብሳት ነው። እና ያ ምንድን ነው የሚያደርገው ቆዳችን ሲሞቀን ያልበናል ሲበርደን ቆዳችን ቀዳዳው ይቆማተራል። ሰው ትንሽ ቆዳውን ኢንጀር ስናደርገው ራሱን ሂል ለማድረግ ኮሌጅን ቡስት ያደርጋል። ስራ ይጀምራል፣ ስራ ይጀምራል። ተጎዳ ቆዳው ብሎ ኮሌጅን ቡስት ያደርጋል። ያ ደግሞ ምንድነው እኛ እድሜያችን በጨመረ ቁጥር ኮሌጅን እየቀነሰ ይሄዳል። ለዛ ነው ቆዳችን አዎ ፕለምፕ መሆን የሚቀንሰው መሸብሸብ የሚጀምረው። ሶ ያንን ያንን ነገር ያስተካክልልናል። ሶ ቤሲክሊ ለፊታችን ጂም እንደመግባት ማለት ነው። ትንሽ ስንጎዳ ወርካውት ያደርጋል። አንድ አፒራንሳችንን ይቀይረዋል ማለት ነው። ሰው ይሄ ሰርቪስ ወደ አስር አይነት ቤነፊቶች አሉት። የቆዳ ቴክስቸር ያስተካክላል። የቆዳችን ቆዳዳ ቀዳዳው ገጽታው እየሰፋ ከሆነ ያንን አፒራንሱን ይቀንሳል። ለፒግመንቴሽን ወይንም ለቆዳ ከለር መለያየት በጣም ትልቅ አስተዋጽኦ አለው። ለቆዳችን መሸብሸብ ትልቅ አስተዋጽኦ አለው፣ ቢከስ ስለሚወጥረው። የሄር ፎል ወይንም የሄር ሎስ ካለ እሱንም፣ ጸጉራችን እንዳይነቃቀል እና መመለጥ ደረጃ እንዳንደርስ ያበረታታል። ለስትሬች ማርክ ከወለድም በኋላ ሆዳችን የሚሸበሸበውን ተመልሶ ኮሎጅን ቡስት ያደርግና ቦታ ወደ ሳንጋመሰራት ይቻላል። ሙሉ ሰውነት ላይ ለጠባሳ ለጠባሳም ይሆናል። ለስትረች ማርክ ሰውነታችን ላይ ላለ ለብዙ ነገር ነው የሚሆነው እና ወራይ ላይ ከባውረት አንደኛ ነገር ዳውን ታይሙ ሶስት ቀን እስከ አምስት ቀን ከዛ በኋላ እንደ ቆዳው ጉዳት ከሁለት እስከ አራት ፕሮሲጀር በአመት እንሰራለን። የሚደጋገመው በወር ነው፣ ያ ደግሞ ሪዛልቱ እስከ ስድስት ወር ድረስ ነው። አሁን አንድ ሶስት ሰሽን ብንሰራ እስከ ስድስት ወር ድረስ ቆዳው ካለጅን ቡስት ያደርጋል። ያደረጋል ከስድስት ወር በኋላ በደንብ ነው በቃ የሚወጠረው የሚስተካከለው። ለውጥ ለማየት ስድስት ወር ያህል ያስፈልገዋል። ለውጡን ኢንስተንትሊ እናየዋለን። ላይክ እስከ ሶስት ወር በወርም ልናየው እንችላለን ግን ያንን ኮሌጅም ቡስት ማድረግ ነው እየቀጠለ እየሄዳለን። አይ ላይክ ለስድስት ወር ሙሉ ፕሮግረሲቭ ነው ማለት ነው። እና እንደ ቆዳው አይነት አይተን ከሁለት እስከ አራት ለአንዳንድ ሰው በአመት አንዴም ሊሆን ይችላል። ለአንዳንድ ሰው ደግሞ እንደፈለገው ቆዳቸውን አመት ከስድስት ወርም ተጠቅመውበት ወይንም አይተውት አሁን ደግሞ ወደ ሰባት ታይም ካሉ መደገም ይችላል። ሰው እናንተ ጋር ሲመጣ ማለት ነው፣ ይሄ ፕሮሲጀር ላንቺ ይሆናል ማለት ስትሉ ያ ሰው ከደርማቶሎጂስት ከህክምና ተቋም ለእናንተ የሚያመጣላችሁ ነገር አለ ታክሜ ቆዳዬ እንደዚህ ነው ምናም ብሎ ስለዚህ ኤሊጀብል ለመሆኑ አንድ ሰው በምንድ ነው እናንተ ኤሊጀብል ለመሆን የምናየው አንደኛ ነገር ቆዳቸውን እናያለን በጣም አክቲቭ የሆነ አክኒ ካለ እሱን ያባብሰዋል ምክንያቱም ያንን አክኒ እየበሳን ወደ ሌላ ቦታ ነው የምናዘዋውለው ባክቴሪያዎቹ እንዳለ ተባዞ በመርፌ እሺ ስለዚህ ምንድ ነው የምናደርገው አክቲቭ አክኒ ላለው ሰው መጀመሪያ በፌሻል እና በፕሮዳክት አክኒው ኮንትሮል እናደርጋለን ብጉር በጣም የሚያጠቃው ሰው ማለት ነው። አክኒ በጣም ይሄ ትልልቅ አክኒ ላለበት ሰው ማለት ነው። ከዛ እኛም ደግሞ የማንችለው እና ሜዲኬሽን ደግሞ የሚያስፈልገው ከሆነ ለደርማቶሎጂስት እንልካለን። ቢኮዝ አንዳንድ ሰው አንቲባዮቲክ ያስፈልገዋል፣ ወይም ደግሞ አኪዩት የአክኒ መድኃኒቶች ያስፈልጋቸዋል። እሱን እንልካለን ማለት ነው። እኛ ትሪት ማረክ ከቻልን ትሪት እናረጋለን። አክኒው ኮንትሮል ሲሆን ነው እሱን ማድረግ የምንችለው ሁለተኛ ነገር የቆዳውን ፓንክቸር ስለምናደርገው የደም ማቅጠኛ መድኃኒት የሚወስድ ሰው መውሰድ አይችልም ያንን እንዲሁም ደግሞ የስኳር በሽተኞችም የስኳር በሽተኞችም ቆዳቸው ላይክ ለኢንፌክሽን በጣም የተጋለጠ ነው። ስለዛ የስኳር በሽተኞች ከሆኑ እንዲሁም ደግሞ የብለድ ቴነር እንዲሁም ደግሞ ለስድስት ወር በጣም ሀይዶዝ ዶዝ የአክኒ ሜዲኬሽን የሚዋጥ የሚወስዱ ከሆነ አትሊስት ስድስት ወር መቆየት አለባቸው። ያንን ነገር ረከመንድ እናረጋለን። እርጉዞች ይችላል እርጉዞችንም ረከመንድ አናደርግም። አንደኛ ነገር የሆርሞን ባላንሳ አለን። ሆርሞናችን ኦልሬዲ በእርግዝና ጊዜ አንዳንድ ጊዜ ማዲያት እራሱ ይመጣብልና ተመልሶ ይሄዳል፣ ሰውነታችን ይጠቁራል። ስለዚህ እርጉዞችንና የሚያጠቡ እናቶችን አንድ የሆርሞናቸው ባለንስ ሲያደርግ ሻል እንሰራቸዋለን፣ ፕሮዳክት እንሰጣቸዋለን፣ ቴኬር እናረጋቸዋለን። ይህን ሰርቪስ ግን አንሰጥ። ለምንድን ነው ለራሳቸው ጥቅም ነው ምክንያቱም ሆርሞናችን ኦፍ ባላንስድ ሁኖ ከዛ ደግሞ ድጋሚ ሌላ ቆዳውን ደግሞ የሚያዛባ ነገር መስራት በራሱ የተሻለ ነገር ሳይሆን ሜይ ቢ የባሰ ነገር ነው የሚያመጣው ስለዚህ ያ ስኳር በሽተኞችን ብለት ትነር የሚወስዱ አክቲቭ አክኒ ያለባቸው የሚያጠቡ እናቶችን እርጉዞችን አንቀበልም በጣም ደስ ይላል እንግዲህ ስኪን ኬር ላይ ሰፋ አድርጋችሁ እየሰራችሁ ነው በመጨረሻ ለሚያዩን ተመልካቾች የቆዳ እንክብካቤን በተመለከተ ሊያውቋቸው የሚገቡ ያላነሳ ናቸው። ይሄ መልእክቴ ነው የምትዩ ነገር ካለ የቆዳ ፕሮዳክቶች ስ ስደሊስት ዋናው ከውስጥ አለ ስለደለ እንቅልፋችንን በስነስርዓት ካልተኛን ውሃ በስነስርዓት ካልጠጣን አመጋገባችንን ካላስተካከልን ስትረስ ሌቭላችንን ከንትሮል ማድረግ ካልቻለን ፕሮደክት ማለት ባንዴድ ማለት ነው። ከላይ ላለው ነገር ጠቃሚ ነው ላለው ነገር ያሻሽላል ግን ላይፍ ስታይላችን በጣም ከባድ ሆኖ በጣም ብዙ አልኮል ምንጠጣ ከሆነ በጣም ምናጨስ ከሆነ እነዛ እነዛ ነገሮች ቆዳችንን ይጎዳሉ። ማንተኛ ከሆነ ስትረስፉል የሆነ ላይፍ ካለን በተለይ ለሴቶች ደግሞ ስትረስ በጣም ትልቅ የሆርሞን ኢምባለንስን እያመጣል። ሆርሞናችን ባላንስድ መሆን አለበት፣ ቼካፓችንን ማረግ አለብን። ሶ ያንን ያንን ነገር መጀመሪያ መስራት አለብን። አመጋገብ፣ ውሃ መጠጣት። ብዙ ሰው ውሃ አይጠጣም። አዎ፣ በጣም ዲሃይድሬትድ ነን። አዎ። ብዙ ሰው ቡና እንጠጣለን፣ እንደ ካልቸር ቡና ሻይ ይጠጣል፣ ውሃ ግን የሚጠጣ ሰው የለምና ያ ለቆዳችን በጣም ትልቅ የእርጅናውን እያፋጠነን ያለ ነው። ስለዚህ እነዚህ እነዚህ ነገሮች ውሃ ባለመጠጣታችን ቆዳችን ይደርቃል። አብሶሉትሊ ውሃ እኮ ሰውነታችንን ዲቶክስፋይ የሚያደርግ ነገር ነው። እንኳን ሰውነት አይደለም ልብስ እንኳን የሚታጠበው በውሃ ነው አይደለም? ቆሻሻ ነገር በምን ይወጣል? ሰውነታችን እንዴት እራሱ ያጽዳ? ውሃ ማንጠጣ ከሆነ ውሃ መጠጣት በጣም ለኪድኔ፣ ለሁሉ ነገር ነው ሰው ቆዳችን ዲሃይድሬትድ ሲሆን ኦፍኮርስ፣ እስከነሾ በደንብ ነው የሚያስታውቀው፣ መጨማደድ ኦልሞስት በጣም ብዙ ሰው ኤቭሪዴ ዲሃይድሬትድ ሆኖ ነው ዋክ አራውንድ የሚያደርገው። ስለዚህ ውሃችንን በስነ ስርዓት መጠጣት፣ ኮፊን፣ ቡናና ላይክ ሻይ የምንጠጣ ከሆነ እንደውም የውሃ ኢንቴካችን መጨመር አለበት ምክንያቱም ዲሃይድሬት ያደርጋል። አልኮሆል የምንጠጣ ከሆነ ሴም ቲንግ። እንቅልፍ በጣም ወሳኝ ነው። እነዚህ እነዚህ ነገሮች ዋነኛ ናቸው ከስኪን ኬር ውጭ ማለት ነው። እንዲሁም ደግሞ ፀሐያማ ቦታ የምንኖር ሰዎች ደግሞ ሳንስክሪን ኦፍኮርስ፣ እሱም አንደኛ ቆዳን ቶሎ የእርጅናው የሚያፋጠን የሚያፋጥን ነገር የፀሐይ ብርሃን ነው። ስለዚህ ሬኮመንድ አደርጋለሁ ሰው ንጹህ ሳንስክሪን ሚነራል ሳንስክሪን ሬኮመንድ አደርጋለሁ። ያ ላይፍ ስታይላችንን ማስተካከል በጣም አመሰግነው ምጃዬ። እንግዲህ ያው ካላችሁ ከስኪን ኬር ፕሮዳክት በተጨማሪ ሰዎች ደግሞ ውስጣቸውን እያዳመጡ ላይፍ ስታይላቸውን ማስተካከል ጠቃሚ ነው። ዝም ብሎ መቀባት ብቻ ብዙም ለውጥ አይኖረውም እያልሽን እ እሺ ምጃዬ በጣም አመሰግነው። እንግዲህ ማይክሮኒድሊንጉን እኔ ላይ እንሞክረዋለን። ያው በየጊዜው ሰዎች ቲቪ ላይ ስለሚያዩ ለውጡን ያዩታል ማለት ነው። እንግዲህ አብረን እናየዋለን እሱን። እንግዲህ ከአንቺ ጋር ለመሞከር መሞከር በመዘጋጀት በጣም ደስተኛ ነኝ። እኛም በጣም ደስተኛ ነን። ንኪ በጣም እንግዲህ የማይክሮኒድሊንግ ሂደት የተከታተላችሁን ይመስል ነበረ። እንግዲህ ለውጥ ለማግኘት ትንሽ ጊዜ ይጠይቃል። እኔም እንግዲህ በእነዚህ ሁለት ቀናት እረፍት ማድረግ አለብኝ። ፀሐይ ሊያገኘኝ አይገባም ተብያለሁ። ስለዚህ እንግዲህ ይህም ወደ እረፍት እሄዳለሁ። እናንተም ከሌሎች ፕሮግራሞቻችን ጋር መልካም ጊዜ ይሆንላችሁ። ሳምት ሜላ ፕሮግራም እንገናኛለን። መልካም ጊዜ